ትግራይ የመኸት አቅም ብትንትኑ የወጣው በነዛ የሰራዊት መግለጫ እና እነዛ ሰዎች አንኮምፕሮማይዚንግ የሆነ አቋም በመውሰዳቸው እሱ ላይ ነው። ይሄ ሪያሊቲ ነው። እናንተን ምናልባት ጨምሮ ብዙ ሰዎች የጌታቸው ኃይል ያሸንፋል የሚል እምነት ነበራቸው ብለው የሚሰሩ የትግራይ ልሂቃት ቢያንስ ነው ያለቅን። በዚህ ለአቅረቡ ቅጥፉ የሚያቀርቡ ሊኖሩ ይችላል። እንደ ብቸኛ ርግ አይደለም ያቀረብኩት እንደ ብቸኛ ሳይሆን እሱን ሎጂክ ታየዋለህ ወይ ልልፈልግ ሎጂኩን ታየዋለህ። ከዚህ በፊት የነበረውን ድል አከሳስሮናል፣ ያጠፋናል ህወሀት ከመራው ይሄ ነገር ህዝቡ ይጠፋል የሚል ስጋት አለው ሰው፣ እንጂ የስልጣን አይደለም። ከማየትም አልፌ ይህ አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ እና እየሰፋ መቷል መጥቷል ብዬ አምናለው። አል አለመስማማት አትችል የምትሰፋ ክት ልደቱ፣ ሌላ ፓርቲፓክት ቢሆን ኖሮ ቲፒኤልኤፍ አሁን እንደምታየው የበላይነቱን ይዞ አይቀጥልም ነበር። ሊተርፍ የሚችልበት የትግራይን ህዝብ የለውጥ ፍላጎት መቀልበስ የሚችልበት እና ሳይቀወጥ ሳይለወጥ ሳይቀየር በትግራይ ህዝብ ላይ ሰልጥኖ መቆየት የሚችለው ውጫዊ ጠላት ሲፈጥር፣ ስጋት ሲፈጥር፣ የጦርነት ስነ ልቦና ሲፈጥር እንደሆነ ስላወቀ ቤስት ኤግዛምፕል አቶ ጌታቸው ረዳ አሁን ከብልጽግና ጋር ቆሞ የሻቢያን ጣልቃ ገብነቱም ቲፔሌፍንም የማውገዝ ሞራል ነው ብያለሁ። ከብልጽግና ጋር አቆሙ። ይሄን ግልጽ ማድረግ እፈልጋለሁ። አሁን ትግራይ ውስጥ ያለውን ሁኔታ የቲፔሌፍን ሁኔታ ማየው አንደኛ ከትግራይ ህዝብ ጥቅም አንፃር ነው፣ ሁለተኛ ከኢትዮጵያ ህዝብ ጥቅምና ከኢትዮጵያ ወደፊት ህልውና አንፃር ነው ማየው፣ ሶስተኛ ከሀገሪቱ የወቅቱ የሀይል አስተላለፍ አንፃርም ነው ማየው። ሁልጊዜ አሁን ላይ ትግራይ ውስጥ ያለውን ሁኔታ ቲፒኤልኤፍን ጨምሮ በማይበት ሁኔታ ብልጽግናን ታሳቢ አድርጌ ነው፣ በሀገሪቱ ውስጥ ያለውን አጠቃላይ ፖለቲካዊ ኃይል አስተላለፍ ታሳቢ አድርጌ ነው እና ይሄ ግንዛብ ከአንድ አቅጣጫ ብቻ አይደለም ማየው ማለት ነውእድሜ ልኬን ኢህአዴግ የሚባለውን ድርጅት ስታገል ነው የኖርኩት ቲም ለማ የሚባለው ሀይል ወደ ስልጣን ሲመጣና በሴራ ፖለቲካ ኢህአዴግን ለማፍረስ ጥረት ሲያደርግ የመጀመሪያ ሰው ነበርኩ። አደባባይ ላይ ወጥቼ ኢህአዴግን አታፍርሱት ለማለት፣ ብዙ ሰዎች ግራ ተጋብተው ነበር። ምን ማለቱ ነው? ኢህአዴግ እንዲፈርስ አይደለም ወይ? ይህን ያህል ዓመት የታገል ነው? ኦኬ፣ ልደቱስ ይህን ያህል ዓመት የታገለው ኢህአዴግን አልነበረም ወይ? ምን ነክቶት ነው ኢህአዴግን አታፍርሱት የሚለው ዋናው የሚፈለገው ነገር እሱ አይደለም ወይ? የሚል ነበረ፣ ብዙ ሰዎች የሚያቀርቡት ትችት። እኔ ግን ምንድን ነው እያልኩኝ ነበር ኢህአዴግን በሰላማዊ መንገድ በአስተሳሰብ ቻሌንጅ አድርገን ምናሸንፍበት ጊዜ ይመጣል። አሁን የሀገር ህልውና ችግር ውስጥ የገባበት ሁኔታ ነው ያለው። ስለዚህ ይሄን ኢህአዴግን ከሀገሪቱ ህልውና ጋር የተሳሰረ ማንነት ያለው ኢህአዴግን ተገቢ ባልሆነ መንገድ ራሱንና የኢትዮጵያን ህዝብ ያስተሳሰረውን ኢህአዴግን በቅጽፈት በስሜት ስናፈርሰው ችግሩ ለኢትዮጵያ ህዝብ ይተርፋል ነበር። የኔ ኮንሰርን የሆነውም ይሄ ነው። ኢህአዴግን አፍርሰው በተለይ ህውሃትን ከውስጣቸው አውጥተው አጠቃላይ የፖለቲካ ትግሉን የጸረ ቲፒኤልኤፍ የትግል እንቅስቃሴ ሲያደርጉት ነው የጦርነቱ ጅማሬ መጣ ወደ ጦርነት ተገፍተን የገባ ነው በዛ ምክንያት ስለዚህ ይሄ የማጥፋት ፖለቲካ ለቲፒኤልኤፍ ብቻ አይደለም ለማንም የምደግፈው ነገር አይደለም ለምንድነው የመወሰን ኃይሉ ቲፒኤልኤፍ እጅ ላይ የሚቆየው ለምንድነው ሀምሳ ስልሳ በመቶ እንደውም ስልሳ ፐርሰንት ብለህ ነበር አንተ በሆን ስልሳ ፐርሰንት ሴኪር ያደረግ ነበር ብለ ስለነበር ነው የመወሰን ኃይሉ ህወሃት ጋር ይቆይ ማለት ያ እስከ ዛሬ ድረስ በትግራይ ፖለቲካ ልሂቅ እይታ አንጻር ወጥ በሆነ ቁልቁለት የትግራይን ህዝብ የወሰደው ህወሃት ነው ከሚል መረዳት ጋር የሚላተም ይሆናል የሚል ነው። እንትኑ ፕላስ ብዙ ጊዜ ክርክሩ አንታ አሁን ያንን ካደረገ የትግራይ ህዝብ ለህልውና አደጋ ሊጋለጥ ይችላል የሚል ኮንሰርን ኖሮህ እንደሆነ ነው የማስበው። የተደራጀ ነገር ስታፈርስ በሌላ የተደረጀ አካል እንደገና መተካት ቀላል ስለአይደለ ላሉበት ጠላቶች ይጋለጣል የሚል ነው ክርክርህ በትክክል ገብቶኝ ከሆነ ታስረዳኛል። ግን እዛ ውስጥ ያለው ክርክር የሳየው የራይት ቨርሰስ ሴኪሪቲ አይደለም። ለምሳሌ አንዳንድ አምባገነን የሆነና የሆነ ስትራክቸር መብትህን ለሆነ ያክል ጊዜ አልጠይቅህም፣ በቃ ደህንነትን እስካረጋግጥ ክሊን ድረስ ልትል ትችላለህ። ያልተጻፈም ውል ቢሆን ትገባለህ። ያንተ እንደምታውቀው በትግራይ ውስጥ ያለው ሁኔታ ግን የመብት ቨርስ ሴኪሪቲ አይደለም። ኢንፋክት ህወሀት የትግራይ ህዝብ የደህንነት ስጋት ሆኗል። ህወሀት የሆነን ነገር ከመራው መውደቁ ኦልሞስት የተረጋገጠ ሊመስል በሚችል ደረጃ ኢንኮምፕተንት ነው። ስለዚህ መብቴን አሳልፌ እንኳ ብሰጠው ሴኪሪቲን አያረጋግጥም የሚል ትልቅ ኮንሰርን አለ። እሱን አድሬስ እንድታደርገው ሊተርፍ የሚችልበት የትግራይን ህዝብ የለውጥ ፍላጎት መቀልበስ የሚችል እና ሳይቀወጥ ሳይለወጥ ሳይቀየር በትግራይ ህዝብ ላይ ሰልጥኖ መቆየት የሚችለው ውጫዊ ጠላት ሲፈጥር ስጋት ሲፈጥር የጦርነት ስነ ልቦና ሲፈጥር እንደሆነ ስላወቀ እያንዳንዱን ኢንሲደንት እየተጠቀመ ለምን ይጠቀምበት ነበር? ውጥረት ለመፍጠር ምን ማለት ነው? ሀያ ሰባት ዓመት ሙሉ በበላይነት ያን ካደረገ በኋላ ህውሀት እኮ እያንዳንዱን አጋጣሚ እየተጠቀመ የተጠቀመ ውጥረት ለመፍጠር እኮ ሊጠቀምበት አይገባም ነበር። እንዲህ በተወሰነ ደረጃ ይሄስ ይገባኛል ብሎ እኮ ያልፋቸው የሚገቡ ነገሮች መኖር ነበረባቸው። ይህንንስ ለለፈው ማለት ነበረበት። እንዳጠፋ አኮረፈ እኮ ሄደው፣ ህውሀት አኮርፋል እንዴ ሄዶ አኮረፈ፣ እንደተጎዳ እንደተጠቃ ከ እን ለምን ሰው የለውጥ ፍላጎት አነሳ

አሁን ጦርነቱ ከፕሪቶሪያ ስምምነትም ካለፈም በኋላ በፕሪቶሪያ ስምምነትም ከተቋጨም በኋላ ቲፒኤልኤፎች ከዚህ የጦርነት ስነ ልቦና መውጣት አይፈልጉም። ለምን? ከዚህ ከወጡ እንዲቀየሩ ሊገደዱ እንዲለወጡ ሊገደዱ ስለዚህ መውጣት አይፈልጉም። በነ ጌታቸው በነ ዶክተር ደብረጽዮን መካከል የነበረው ልዩነት እነጌታቸው ይሄን የለውጥ ፍላጎት አይተው ተረድተው ከህዝቡ ጋር መሆን አለብን በሚልና አይ የጦርነት ውስጥ ነን በፍጹም ለውጥ የሚባል ነገር የለም በሚል መስመር። ዶክተር ደብረጽዮን እኮ እንዲህ እኮ ነው የሚ በዚህ ሰዓት ለውጥ ቅንጦት ነው እኮ ነው የሚ እንጂ ጦርነት ውስጥ ነን አመራር ምናምን የሚባል መቀየር የለም። ማዕከላዊ ኮሚቴ እኮ ቀይሯቸው እንደገና መልሰው ኮ ስልጣን ላይ የቆዩት በዚህ አይነት ምክንያት እ በፍጹም መቀየር የለበትም፣ እና ለውጥ አይፈልጉም። ለውጥ ስለማይፈልጉ ለውጥን ስለሚፈሩ ከተቀየረ የሚያሰጋቸውን ነገር ስላለ እናጣለን ብሎ የሚያስቡት ነገር ስላለ ለውጥ አይፈልጉም። በነጌታቸው በነ ዶክተር ደብረጽዮን መካከል ያለው ልዩነት ይሄ ነው ይሄ ነው። እንጂ ህውሀትን ማጥፋት የማዳክም ለምን ጌታቸው ረዳ ለምንድነው ህውሀት የሚያጠፋው? ለምንድነው የሚያዳክም? ለምን ህውሀትን እኔ ብሎ አደለ ቀሮ ውስጥ ሲወረደው ሌሎቹ የትግራይ ሊቃ ለምን ህውሀት መጥፋት አለበት? አንዳቸውም ሲሉሆን የሰምቻ ያዳክም ግን ምን ይላሉ? መቀየር ያስፈልጋል። እንዴ እንደዚሁ መቀጠል አትችሉም። መለወጥ ያስፈልጋል ይችላሉ ግን ቴፔል በፍጹም መጥፋት አይፈልግም። ስለዚህ አሁንም ውጥረት ይፈጥራል። አሁንም ወደ ጦርነት ውስጥ እንዲገባ ይፈልግ። አንዳንድ ጊዜ እኮ አንዳንድ ነገርን ኦኬ ብሎ እኮ ማጣ አንተ ዝም ብሎ እየከፈለ ምን ወይ ያለበት አይመስለኝም እና አንዱ ከልደቱን ምን ህውሀትን ለማዳከምም ለማጥፋትም ብለው የሚሰሩ የትግራይ ልሂቃን ቢያንስ እኔ አላቅም። በዚህ ላቅረቡ ልደቱ ሚያውቃቸው ሊኖሩ ይችላል። እኔ ግን እንደዛ አላቅም። ሚዲያ ላይ ነው የምውለው። ከታተላለው ዶምራ እናንተ እንደምታውቁት በአብዛኛው እዛ አካባቢ ላይ አተኩራለሁ አተኩራለው። እዛ ማተኩረበት የራሴ ምክንያት አለ። ዋነኛው ቁልፍ እዛ ጋር ነው ያለ ስለማስብ ነው። እንደዚህ ሲል የሰማሁት የለም። እኔ እኔ እኔ ቴድሮስ ማለት ነው። ምናልባት ልደቱ የሰማቸው ሰዎች ሊኖሩ ይችላሉ። ከዛ ተነስቶ ሊሆን ይችላል። የለውጥ ፍላጎት ግን አላቸው። ህዝቡ አለው፣ ህዝቡ አለው፣ የለውጥ ፍላጎት ህዝቡ አለው። ስለዚህ ያን የለውጥ ፍላጎት ይጠይቃል። ትግሉ የህዝቡ ትግል እኮ ነው ጥያቄው የህዝብ ነው እነ ጌታቸው ረዳ ለዛ መልስ ለመስጠት ነው የሞከሩት አልሆን ሲላቸው ይሉ እስ ልኮ አሁንም ድረስ እኮ ህውሀትን ማትረፍ የሚቻልበትን ነገር እኮ እንዳሰቡ ነው እንክፈል እያሉ በጣም ደስ የሚለኝ አቋማቸው እሱ ጠፋተኞቹ እኛ ነን ህዝቡን ዋጋ አስከፍለነዋል ድጋሚ እንዲከፍልልን ማድረግ የለብንም በቃ ክብርም ከሆነ የኛ ይቀን ምንድን ነው መንደርደሪያ፣ ያለ ምክንያት አይደለም ያቀረብኩት። የኔ ተቃውሞ ማፍረስ ማጥፋት የሚለው ላይ ነው። ከዛ በመለስ ባሉ ትግሎች በደንብ ነው ማመን። ማመን ብቻ አይደለም ወይም ደግሞ ቲፔሌፍን መታገል ተገቢ ነው ብዬ ማለት ብቻ አይደለም የትግራይ ህዝብ ከችግሩ በዘላቂነት እንዲወጣ ከፈለገ ቲፔሌፍን ታግሎ ማሸነፍ አለበት ብዬ ነው። እስከዛ ድረስ ነው የሚሄደው። እንደውም የዛ ትግል ደግሞ አካል ነኝ ብዬ ነው ነው እስካሁን ስታገለው ነው የነበርኩት፣ ወደፊት እታገለዋለሁ። ምክንያቱም እሱ የሚያራምዳቸው አስተሳሰቦች ለትግራይ ህዝብ ለኢትዮጵያ ህዝብ እንዳልበጁ በደንብ ጠንቅቅ ያቃሉ፣ ወደፊትም እንደማይበጁ ጠንቅቅ ያቃሉ። ስለዚህ ይህን ኃይል ታግሎ ማሸነፍ ተገቢ ነው የሚልምለታል አሁን ባለው ሁኔታ ይሄ ማፍረስና ማጥፋት የሚባለውን ነገር ግን አልደግፍም። በድምዳሜህ ቴዲ አልስማማ። ምን ው ሎንግተርም ያመጣውን ጣጣ አይተናል። ግን ሁሉ ነገር አንጻራዊ ነው። ለምንድን ነው ለምሳሌ ቀድሞም ኢህአዴግን ማጥፋት ተገቢ አይደለም ስል የነበረው አሁንም በሚሊዮን የሚቆጠር አባላት ያሉትን ብልጽግና ማጥፋት አይጠቅምም የምለው ለምንድን ነው የሚጠቅም አጀንዳ ስላላቸው አይደለም? በሀገሪቱ የፖለቲካ የኃይል አሰላለፍ ቀላል የማይባል ሚና ስለያዙ በተለይ አምባገነኖች ስለሆኑ የፓርቲና የመንግስት መዋቅር ባልተለየበት ሁኔታ ከአግባብ በላይ የተለጠጠ ቁጥጥር ስላላቸው በዚህ ረገድ ትፔሌፍን ማየት አስፈላጊ ነው። አሁን ባለው ተጨባጭ ሁኔታ ለምሳሌ ለትግራይ ህዝብ ህልውና ከማንም በላይ አስፈላጊው ቲዲኤፍ ነው ብዬ አምናለሁ። ለምን? በጦርነት አውድ ውስጥ ነው ያለ። የፕሪቶሪያ ስምምነት የጊዜ መግዣ መሳሪያ ነው እንጂ ጦርነቱን በዘላቂነት አቁሞታል ብዬ አላምንም። ጦርነቱ በሆነ አመቺ ተብሎ በተመረጠ አጋጣሚ ወደፊት ተመልሶ እንደሚመጣ ጥርጥር የለኝም። የፕሪቶሪያው ስምምነት በተፈረመ ማግስት ጀምሮ ነው ስናገር የነበረው። አሁን ሰሞኑን የምናየው ውጥረትም ይሄን ነው የሚያሳይ። የፕሪቶሪያው ስምምነት ዋጋ ቢስ ሆኖ እንደገና፣ ቅድም ትሄድ እንዳልቀው በሁለተኛ ደረጃ አስቀምጥ፣ ሌላ ጦርነት ሊያገረሽ እንደሆነ፣ እንደገና ሊያገረሽ እንደሆነ አፍጥጦ የመጣበት ሁኔታ ነው። አሁን ባለው ተጨባጭ ሁኔታ ቲፒኤልኤፍ ለማፍረስ ቲፒኤልኤፍን በከፍተኛ ደረጃ ለማዳከም የሚደረገው ጥረት ቲዲኤፍ ውስጥ ችግር ይፈጥራል የሚል በሁለቱ መካከል ያለው ትስስርና ቁርኝት ከፍተኛ ነው። በዛም ምክንያት ነው ሁለት ኃይሎች በቲፒኤልኤፍ ውስጥ ሲፈጠሩ ዋናውን የቲፒኤልኤፍ ኃይል ቲዲኤፍ ከሁላችንም ፍላጎት እና ግምት ውጪ ሲደግፍ ያለ ከኔ ግምት ውጭ አለ። ከብዙዎቻችን ማለት ነው። እኔ ያለ ሊሆን እንደሚችል ግምት ነበር። ከየቲዲኤፍ አባላት በቲፒኤልኤፍ ፕሮግራምና አስተሳሰብ እምነት ኖሯቸው ነው የሚል እምነት የለኝም። አሁን ባለው ተጨባጭ ሁኔታ ግን ትግራይ ውስጥ ካሉት የፖለቲካ ኃይሎች በተሻለ ሁኔታ አመራር ሊሰጠን እንደሚችለው አብረን ልንሰራ የምንችለው ከዚህ ኃይል ጋር ነው፣ ቀላል የማይባል ማህበራዊ መሰረትም አለው ብለው ስለሚያምኑ የሚል ከኮር በላይ ያሉት ግን የህወሀት አባላት የነበሩና ና በዛ ፖለቲካ ፕሮግራም የሚያምኑ ናቸው። ወጣቶቹን በተመለከተ ትክክል ነው። ከኮር በላይ ያሉት ግን እንደዛ ናቸው። ግን አሁን የተሳሳተ አሁን ፕሬሳይስ አሁን አንተ ለህልውና ብለህ ያቀረብከውን ክርክር ነው። ልደቱ፣ ሌላ በኩል የሚቀርበው ክርክር በዚህ ጦርነት የትግራይ ህዝብ አመለካከት፣ ርዕዮተ ዓለም ወዘተረፈ ተሻጋሪ በሆነ መንገድ ተባብሮ ያመጣውን ድል ያጠፋው ህወሀት ነው የሚል እምነት ነው ያለው ትግራይ ልትቀጥል ከሆነ ህወሀት በአብላጫም ሆነ በብቸኛ ወሳኝነት መቀጠሉ የትግራይ የህልውና ስጋት ነው የሚል ከዚህ ቀደም ከነበረው የበለጠ ስፍራ ያለው አስተያየት አለ። አሁን አንተ ፕሩቭ ማድረግ ያለብህ አሁን አንተ የምትለው አመለካከት ትግራይ ውስጥ አለ፣ ከመኖርም አልፎ እያደገ ይመጣ ነው የሚለውን ሁሉስ ግን ይሄ ብቸኛው አመለካከት አይደለም። ትግራይ ውስጥ ኖ አንዳምተኛ አንተ እንደ ብቸኛ አርገህ ነው ያቀረብከው። ብኛ እንደ ብቸኛ አርጌ አይደለም ያቀረብከው፣ እንደ ብቸኛ ሳይሆን እሱን ሎጂክ ታየዋለህ ወይ ልልህ ፈልግ። ሎጂኩን ታየዋለህ ከዚህ በፊት የነበረውን ድል አከሳስሮናል፣ ያጠፋናል፣ ህውሀት ከመራው ይሄ ነገር ህዝቡ ይጠፋል የሚል ስጋት አለው ሰው፣ እንጂ የስልጣን አይደለም። ከማየትም ማለፌ ይህ አስተሳሰብ ከጊዜ ወደ ጊዜ እየተጠናከረና እየሰፋ መጥቷል ብዬ አምናለሁ አልኩ። ከማየትም በላይ ነው። ትግራይ ውስጥ ያለው ሪያሊቲ ስከታተለው ይህ አስተሳሰብ እንዳውም ከጊዜ ወደ ጊዜ እያደገና እየተጠናከረ መጥቷል ብያ። ነገር ግን በሌላ በኩል ደግሞ አሁን ባለው ተጨባጭ ሁኔታ ከጥፋት ሊያድነን የሚችለው ቲፒኤልኤፍ ብሎ የሚያምን ቀላል የማይባል ህብረተሰብ በቲዲኤፍ ውስጥ አለ። በትግራይ ህዝብ ውስጥ ማለብለ እንዳውም መለካት ከተቻለ ማጆሪቲ ይሆናል የሚል እውነታ ነው። ዛትስ ዋይ ክፍፍል ሲፈጠር፣ አሁን እኮ ታዬ ማን ነው ትግራይን ተቆጣጥሮ መቀጠል የቻለው? ግን ቀላል የማይባል ኃይል ከትግራይ ተነጥሎ አፋር የሄደው፣ አዲስ አበባ የሄደው ኢንታይር የትግራይ የመከት አቅም ብትንትን የወጣው በነዛ የሰራዊት መግለጫ እና እነዛ ሰዎች አንኮምፕሮማይዚንግ የሆነ አቋም በመውሰዳቸው ነው። ሪያሊቲ ነው። ባይ ዘ ወይ አስተያየት አይደለም። ማጆሪቲ ነው ያልከውን እንኳን በወስድ ልደቱ ልንገር፣ ማጆሪቲ ነው ያልከውን ራሱ ብቀበል የለካንበት መንገድ ስለሌለ አንተ ያልከውን በወስድ እንኳን ኮምፕሮማይዝ የሚባል ነገር ያስፈልግ የነበረው እኮ እየተጠናከረና እያደገ የሄደ ያልነውን አስተያየት ካላካተት ያለኝን የተወሰነ አቅም ተጠቅሜ ቻሌንጁን መወጣት አልችልም፣ የሚል ድምዳሜ ላይ ለመድረስ ነበር። እሱ ላይ ያዘለኝ። አንዳንድ ጊዜ መወያየትና መከራከር ያለብን በልዩነታችን ላይ ነው ማለት ነው። እኔም አልስማማው አሁን ቲፒኤልኤፍ አሁን እንደምታየው የበላይነቱን ይዞ አይቀጥልም ነበር። አሁን ያለውን ነባራዊ ሁኔታ ስናይ፣ በተጨባጭ መሬት ላይ ያለውን ነገር እኒ እኔ ፕሩፍድ ሆኗል ብዬ ነው የማስበው። ልዩነት ተፈጠረ እናንተን ምናልባት ጨምሮ ብዙ ሰዎች የጌታቸው ኃይል ያሸንፋል የሚል እምነት ነበራቸው። አልነበረኝም ኔ በግል ብዙ ኃይሎች ነበራቸው። በተጨባጭ የሆነው ግን እንደዛ አይደለም ጌታቸው ተሸንፎ ነው ከትግራይ እየወጣ። የተወሰነ ኃይል ይዞ ወጥቷል። አዎ ይዞ ወጥቷል። አንተ እንደምትለው ግን መፈረካከስን የሚገልጽ አይደለም። ልደቱ፣ በአሁን ወቅት የራሱን ልጨምር እና ተቀጥላለን። መጨመር የለብህም። መጀመሪያ ነው ነው፣ እንቀጥላለን። አሁን ምን ብያለሁ? ቅድም አንተ ያልከውን ደግፌ መፈረካከስ አለ። አዎ ይሄ ኃይል ለህልናችን አይበጀንም፣ እንዲያውም ያጠፋናል ብሎ የሚያምን ኃይል አለ። አዎ እንዲያውም ያ ኃይል ከጊዜ ወደ ጊዜ እየተጠናከረ እየሰፋ መጣ ሶ መፍትሄው ምንድን ነው? ቲፒልፍ በብቸኝነት የትግራይን ፖለቲካ የበላይ ሆኖ መቀጠል የለበትም። ሌሎች አስተሳሰቦችን፣ ሌሎች ኃይሎችን ማጋራት አለበት። ስልጣን ኮምፕሮማይዝ ማድረግ አለበት ብዬ አምናለሁ። እሱን ሲያረግ ግን የሀምሳ አንድ በመቶ የመወሰን ስልጣኑን አሳልፎ ሰጥቶ አይደለም ብያምን። ማሳተፍ ግን አለበት ብያምን። በሱም ላይ ልዩነት የለኝም ማለት አያሳትፍ አያሳፍ ትክክል አይደለም። አሁን ሌሎቹን አግሎ እኔ ብቻ ልምራ ማለቱን እቃወማለሁ። በቀደም ያወጣሁት መግለጫ ላይ ተቃወሙ ህወሀት፣ ህወሀትን ስለሆነ ነው እየተቃወምክ ያለው። ትላንት የወጣ መግለጫ አንብቤያለሁ። ከዚህ ቀደምም በራሱ በህወሀት መግለጫዎች አራ መሬት ወይ ነፃ መሬት ተብሎ እየተደራጀ ያለው በአገዛዙ እየተደራጀ ያለው ሰራዊት ለትግራይ አደጋ ነው። የፕሪቶሪያ ስምምነትን የሚጥስ ነው። ይሄ መቆም አለበት ብሎ ጠየቀ። ከዛ ታጣቂ ሀይል ጋር የተሰለፉ የትግራይ የቀድሞ የመከላከያ አካል የነበሩ ጀነራሎች አሉ። በዚህ የህውሀት እርምጃ ምክንያት አገዛዙ የሚያደራጀው ታጣቂ አግኝቶ በጎኑ የሚያሰልፈው የትግራይ ጀነራል አግኝቶ ጦርነቱ በትግራይ ተወላጆች መካከል የሚሆንበት ሁኔታ ተፈጥሯል። ይህንን እንዴት ድል ብለህ ትጠራዋለህ? ነው ልደቱ። ከነጌታቸው ክፍፍል በፊት እና በኋላ ቲፔሌፍን ብንለካው ከነጌታቸው ክፍፍል በኋላ በጣም ተጎርቶ አልተዳቅሟል። ብዙ ድጋፍ አጥቷል። ግን ደግሞ አሸናፊነቱን አላስቀረውም። ይህን መካድ አይቻልም። አሸንፏል። አሁን ትግራይ ውስጥ በከፍተኛ ደረጃ አመራር እየሰጠ ያለው ከገዛቱ ጋር በተቃርኖ ቆሞ መግለጫ እየሰጠ ያለው አካባቢውን የተቆጣጠረው ቲፔሌፍ ነው በትግራይ ህዝብ ኪሳራ ነው። ግን እሱን የሚደግፈው ወታደራዊ ሀይል በትግራይ ህዝብ ኪሳራ ነው። ግን በትግራይ ህዝብ ኪሳራ ነው ያ እየሆነ ያለው። አሁን ባለበት ሁኔታ ነገሮች ሁሉ አንፃራዊ ናቸው። ችግር አልፈጠረም አደለም እያልኩ ያለው ችግር ፈጥሯል። አልተዳከመም አይደለም እያልኩ ያለ ተዳክመዋል። በውስጡ የተከፋፈሉ ኃይሎች የሉም እያልኩ አደለም። ከትናንት በላይ ተከፋፍለዋል። እስቲም ግን አሁንም ቢሆን ትግራይ ውስጥ በአሸናፊነት መወጣት የቻለው እሱ ነው። ቀላል የማይባል የህብረተሰብ ክፍል ድጋፍ አለው። ማህበራዊ መሰረት አለው የሚያምንበት በተለይ ደግሞ ለትግራይ ህዝብ ህልውና ቁልፍ የሆነው ቲዲኤፍ ውስጥ ሰራዊቱ ውስጥ ቀላል የማይባል ድጋፍ አለው። በዚህም ድጋፍ ነው የነጌታቸውን ሀይል ማሸነፍ የቻሉ በትጥቅ ትግል የሚበሉ በሰላማዊ ትግል የሚበሉ ቲፒልፍን ቻሌንጅ እናደርጋለን የሚሉ ኃይሎች ብልጫ ቢኖራቸው ኖሮ የበለጠ የህዝብ ድጋፍ ቢኖራቸው ኖሮ ምንም ጥርጥሬ የለው፣ ቲፒልፍን ያሸንፍት። አልሆነም። ያ ያልሆነበት ደግሞ የራሱ ምክንያት አለው። ነገሮች አሁን ከዲሞክራሲ አንጻር አይደለም፣ ከመልካም አስተዳደር አንፃር አይደለም፣ ከህልውና አንፃር ነው ህዝቡ የሚያያቸው፣ ሰራዊቱ የሚያያቸው። ትልቅ ደግሞ ብልጽግና የሚባል ሌት ተቀን ያን አካባቢ ለማተራመት የሚፈልግ ኃይል እንዳለ ያውቃል። በዛ ምክንያት ይሄ ያልሆነ የሚል እምነት አለ። አሁን አሉላ ያቀረብካቸው ነገሮች ሁሉ ምንም ቅድም እንዳልኩህ አምስት ዓመቱን ቀንሰዋል። ሀያ ዘጠኝ ዓመት ስነግርህ የኖርኩት ነው። አሁን ትልዩነቱ ምን መሰለህ? እኔ ስለ ቲፒኤልኤፍ አውርቼ አውርቼ ታግዬ ታግዬ ሰልችቶኛል። አንተ አዲስ ስለሆንክ ስለ ቲፒኤልኤፍ ችግር አውርተህ አሁን መጥገብ አልቻልክም። ያ ይመስለኛል እንጂ የምትናገረው ነገር እና እኔ የምናገረው ብዙም ልዩነት የለውም። ትግራይ ካለችበት አንፃር ሁኔታ ነው ከሱ አንፃር ነው እያየሁት ያለሁት። እና እኔ ብዙ ዋናው ቅድም መጥራት የነበረበት ጉዳይ እኔ ቲፔሌፍን እንኳንስ አትንኩ፣ አትታገሉ አላልኩም። እያልኩ ያለሁት መታገል አለባችሁ እያልኩ ነው። የቲፔሌፍ አመለካከት ለትግራይ ህዝብም እስካሁንም አልበጅም፣ ወደፊትም አይበጅም፣ ለኢትዮጵያም አይበጅም። ታግሎ ማሸነፍ ያስፈልጋል የሚል እምነት አለ። ግን የምናካሄደው ፖለቲካ ነው። አሁን ያለንበት ፖለቲካ ደግሞ የሴራ ፖለቲካ ነው። ጠልፎ ሌላውን አጥፍቶ ስልጣንን የማራዘም ፖለቲካ ነው። በዚህ ሰዓት ህውሃት በኩል የሚካሄደውን ጨምሮ ማለት ነው። በዚህ ሰዓት የሚካሄድ ፖለቲካ ግን ጥንቃቄ ያስፈልጋል። ነገሮችን ምናይባቸው ምንመዝንባቸው ነጥቦች በጣም ጠባብና ውስን መሆን የለባቸው ከሌሎች ብዙ ነገሮች ጋር አመጋግበን ማየት አለብን የሚል ነው እና በዚሁ ብናቆመው ጥሩ። ውድ ተመልካቾቻችን በቤታችሁ ሆናችሁ ደግሞ የራሳችሁን ሀሳብ ደግሞ ማቅረብ ትችላላችሁ። በኮሜንት ሴክሽን ላይ የሚሰማችሁን ሀሳብ እንዲህ ቢሆን እንዲህ ነው እንዲህ ነው የምትሉትን በኮሜንት ሴክሽን ላይ ብታቀርቡለን ለእኛም ገንቢ አስተያየት ነው እና እንቀበላለን። የዛሬው ፕሮግራማችን ይሄን ይመስል ነበረ። በቀጣይ ደግሞ በሌላ ሀሳብ በሌላ አጀንዳ እስከምንገናኝ ሰላም።